ተጋደሉ አላለ መጽሐፍ፣ አይልም ጭራሽ። ከየት እንደምናመጣው ለምን? ይህን አእምሮአችንን ማን እንደሚወስድብን? አሁንማ ጨርሶ አእምሮአችን ጨርሶ የተወሰደ ነው የሚመስለው። ከነ ጭራሽ እንጀራህን እንደ ልብህ ውደድ ነው፣ ግደል አይደለ የተባለ። እንደ እንስሳት መሆን የለበትም እንስሳት ናቸው። እንደ እንደ እንስሳ የሚኖሩ ምንም ስለማያውቁ፣ ሰው እንደ ሰው ባለ አእምሮ ነው ሰው እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቶ ከእግዚአብሔር ልጅነት ተለየ፣ ከገነት ደግሞ ተባረረ። ይህም የሆነበት ዲያብሎስ በትዕቢቱ የወደቀ ነው በትዕቢቱ የወደቀ የእግዚአብሔርን ድርሻን ይወስዳሉሁ ብሎ ፈጣሪ ነይ ብሎ በማለቱ መላእክት ማን ነው የፈጠረን ብለው ሲጠያየቁ ከላይም ከታችም ሲያይ እሱ ጎልቶ ስለታየ ስለታየውና እሱን የኔ ይበል ብሎ የነኝ የፈጠርኳችሁ ስላለ በዚሁ በትዕቢቱ የወደቀ ዲያብሎስ በአዳምና በሔዋን ላይ ቀናባቸው። እግዚአብሔር ከሁሉ አብልጦ ከመፍጠሩም በላይ በገነት አኑሯቸው በገነት በክብር አኑሯቸው በደስታ በተድላ በደስታ እየኖሩ ስላያቸው ቀናባቸውና አስቶ ጣላቸው። እንግዲህ እግዚአብሔር ፍጥረታትን ሁሉ ሲፈጥር እሁድ እለት ነው የጀመረው። እሁድ ማለት አንድ ቀን ማለት ነው። እሁድ የሳምንቱ የመጀመሪያ ቀን ነው። እኛ ጌታ ስለተነሳባት ወደ መጨረሻ አደረግናት እንጂ የእሁድ አንድ ቀን ነው። የመጀመሪያው የሳምንቱ የመጀመሪያ ቀን እሁድ ነው። እስራኤሎች አሃድ ይሉታል፣ አረብ ደግሞ ዋሕድ ይሉታል። እኛ ደግሞ አሀዱ እንላለን። አንድ ቀን ማለት ነው እና በዕለተ ሰንበት ፍጥረታትን መፍጠር የጀመረው በእሁድ ዕለት ነው። በእሁድ በእሁድ ዕለት ነው የጀመረው። ከእሁድ ጀምሮ እስከ ሐሙስ ድረስ ለአምስት ቀናት ሁሉ ፍጥረታትን ሲፈጥር ሰነበተ። ሀያ አንድ ፍጥረታትን ሲፈጥር ሰነበተ። ከዛ በኋላ አርብ ዕለት ደግሞ በስድስተኛው ቀን ታላቁን ፍጥረት ሰውን በአርአያውና በአምሳሉ ፈጠረ እና እግዚአብሔር አክብሮ የፈጠረው ፍጥረት ነው። ሰው ከሁሉም አብልጦ ከተፈጠሩት ፍጥረታት ሁሉ የበላይ ነው። ስለዚህም አዳም ወድቆ እንደቀረ አልፈለገም። ጌታችን እግዚአብሔር አምላክ ወድቆ እንዲቀረ እንደጠፋ አልፈለገም እና ከወደቀበት ለማንሳት ከጠፋበት ለመፈለግ ነው መድኃኔ ዓለም በመስቀል ላይ የተሰቀለው። ጠዋተ መስቀል ያየው የተቀበለው እና አዳም ታላቅ ፍጡር ነው። ነገር ግን ክብሩን ደግሞ አላከበረም። ክብሩን አላወቀውም ይላል መጽሐፉም፣ ክብሩን አላወቀውምና ክብሩን ችላ አለው። እንግዲህ እግዚአብሔር አክብሮ ፈጥሮ በገነተ አስቀምጦት ሲያበቃ ሰይጣን የሰይጣኑን ቃል ተቀብሎ የሰይጣንን የአሳችሁን የሰይጣንን ቃል ተቀብሎ የእግዚአብሔርን ትእዛዝ ችላ ብሎ ወደቀ። ያ ነው እንግዲህ መድኃኔ ዓለም በዚሁ በመስቀል ላይ ተሰለቅሎ ደሙን አፍሶ አዳምን እንደገና ወደ ጥንተ ልጅነቱ የመለሰው። እና አዳም በዛ ተቀምጦ በነበረበት ጊዜ ዲያብሎስ በእባብ ተጭኖ መጥቶ ምንድን ነው እንዴት ነው ኑሯችሁ ብሎ ሲጠይቃቸው አዳምንና ሔዋንን፣ እኛ ጥሩ ኑሮ ኑሮናለን በገነት በገነት በተድላ በደስታት እንኖራለን ብለው አሉት። አንዲት እጽ አለች፣ ለምንድን ነው የከለከላችሁ ሲላቸው አይ እንግዲህ እሷንማ አትንኳት፣ ጭራሽ እንኳን መብላት አትብለዋት አትንኳት። የእንሱን የበላችሁ ጊዜ የሞት ሞት አላችሁ ብሎ ነግሮናል። እንግዲህ እግዚአብሔር ያችን እጽ የተከላት ታዛዥነትን የአዳምን ታዛዥነት ለማወቅ ነበር። እንዳትበላት ያለው እና እሷን የበላችሁ ዕለት የሞት ሞት ሞት አላችሁ አለን ይለዋል ብለው ይመልስሎታል። ዲያብሎሱ አይ የለም፣ የምትሞቱ ሆኖ ሳይሆን ያችን የበላችሁ እንደሆነ አይናችሁ ይከፈታል፣ አእምሯችሁ ይከፈታል፣ አእምሯችሁ ያንን ሁሉ እንደ አምላክ እንደ እግዚአብሔር ትሆናላችሁና እንደዚያ እንዳትሆኑ ነው እንጂ የምትሞት ሆነ ሆናችሁ አደላችሁ አይደለም ሲለው፣ እንዴ ሌላማ ከዚህ የተሻለ ደግሞ ካለም አለምን አንበላውም ብለው ሌላ ስልጣን ፈለጉ፣ ሌላ አምላክነት ፈለጉ በሏት እና ከዛ በኋላ ግርማቸው ተገፈፈ በእግዚአብሔር ጸጋ ለብሰው የነበሩትን እርቃናቸው መሆኑን ነው ያዩት። ያገኙት ውጤቱ የእግዚአብሔርን ትእዛዝ አፍርሰው ያገኙት ውጤት ምንድን ነው? ከገነት መውጣት፣ ከእግዚአብሔር ልጅነት መውጣት፣ መውደቅ፣ መጥፋት እና ደግሞ እርቃናቸውን ሁነው ነው የታወቃቸው፣ እርቃናቸውን መሆናቸውን ነው። ታዲያ እግዚአብሔር ደግሞ ድምፁን ሲያሰማቸው አዳም የታለ ወዴት ነው ያለው ሲለው እኔማ እርቃኔን ስለሆንኩ ፈሪቼ በገነት ውስጥ ተሸሽገን ያለሁ አለው ምን ነው ማን እርቃንህን መሆንህን ማን የነገረህ ያ አትብላ ያልኩህን እጽ በልተሃል ወይ ሲለው ያው እሱ በሄዋን አመካኘ። ሄዋን ደግሞ በአርዌ ምድር አስፈጠተኒ አርዌ ምድር አስፈጠተኒ ያለች እና ሲጠይቃቸው እንደሱ ሁሉ በምክንያት ምክንያት ፈጠሩ ማለት ነው። ስለዚህም እግዚአብሔር መቼም ጥሎ አይጠለም እና እንግዲህ አዳም እና ሕይዋን ከገነት በመባረራቸው አዘኑ፣ አለቀሱ። ነገር ግን የእግዚአብሔር ፍርድ ደሞ ፍርድ ነውና ትዕዛዝ እግዚአብሔርን ስላፈረሱ በሐሙስ ዕለት ሙንፈቃል ዕለት ተወለድን ወደ ተወለድ ከወአድህ ውስጥ ተመርህብ ከወአድህ በመስቀል የው ሞት በመስቀል ተሰግዬ አድንሃለሁ ከአምስት ቀን ከአምስት ቀን በኋላ ከልጁ ልጆችህ ተወልጄ አድንሃለሁ። ካአሁን በኋላ ሌላ ተስፋ የለህም እና ከአምስት ቀን አምስት ቀን ተኩል አምስት ቀን ተኩል ያለው እንግዲህ በእግዚአብሔር አቆጣጠር ነው በእግዚአብሔር አቆጣጠር ነው። በእግዚአብሔር አቆጣጠር የኛ አንድ ሺህ አመት የእግዚአብሔር አንድ ቀን ነው ማለት ነው። ስለዚህም ይህን ተስፋ ስለሰጠው አዳም ከገነት ተባረረ፣ ገነቱ ተዘጋ፣ ወደ ምድረ ፋይድ ወረደ። ተገበር አለ ምድር ምድርን አልማት አልማት አሳድጋት እና ብላ ባሃ ፈገጽከ በዚ ምድርን በምድር ላይ ወርደህ ያው ጥረህ ግረህ እንጀራህን ብላ ብሎ ያው መርገምት ነው። እና አዳም ከገነት ተወርዶ እሱ ደግሞ ምንድነው አምስት ሺ አምስት መቶ አምስት ሺ አምስት መቶ አመት ሙሉ ያው እንግዲህ መርገምትን የመርገምትን ተሸክሞ እሱና ልጆቹ የዘሩን ሁሉ የመርገምት ተሸክሞ ኖረ። ያው መርገምቱን ያ የተረገመውን መርገምት ጥንተ አብሶ ይባላል። ጥንተ አብሶውን እግዚአብሔር ከድንግል ማርያም ተወልዶ በምድር ላይ ተገኝቶ ያንን የእዳ የበደል እዳውን አወረደለት አጠፋለት። እንደገና ወደ እግዚአብሔር ልጅነቱ መለሰው እና ይህ ነው እንግዲህ የሰው ህይወት መቼስ በተሰጠው ጸጋ አይረካም። ምን ምንጊዜም ቢሆን ወደ ላይ ነው የሚያስበው የተሰጠውን ጸጋ አመስግኖ እንዳይጠቀም ወደ ላይ ስልጣን ይጨምራለሁ ብሎ አዳም አይወድቁት ወደቀ እና እሱን ለመፈለግ በመስቀል ላይ ተሰቅሎ ጌታችን ኢየሱስ ክርስቶስ ያው ወደ ጥንተ ልጅነቱ ወደ ጥንተ ክብሩ መለሰው። ነው እንግዲህ አዳምና ሔዋን የተፈረደባቸው ትእዛዝ እግዚአብሔርን ጥሰው ነው። ትእዛዝ እግዚአብሔርን ስለ ጣሱ አምስት ሺህ አምስት መቶ ዓመት ተፈረደባቸው። ከባድ ፍርድ ነው በጣም እና እኛስ አሁን የእግዚአብሔርን ትእዛዝ እየጠበቅነው ወደሚለው ስንመለስ እኛ እሳ እየጠበቅን ያለን ወይ? እግዚአብሔርን ትእዛዛት የእግዚአብሔርን ሕገጋት እየጠበቅን ያለን ወይ? እስቲ ራሳችንን እንመርምር። እንግዲህ ሕገጋት እግዚአብሔር ብንጠብቅ ኑሮ አሁን እየሆንን ያለነውን አንሆንም ነበረ። አዎ አሁን እየሆነ ያለው እየተቀበልን ያለነውን መከራ ውስጥ አንገባም ነበር። ትእዛዘ እግዚአብሔርን እያፈረስን ነው፣ አናውቆም እንጂ አይረዳንም እንጂ። እንግዲህ ትእዛዛተ እግዚአብሔር ምንድናቸው? በጉልህ የሚታዩ ለምሳሌ አሰርቱ ትእዛዛት ትእዛዛት ኦሪት የሚባሉ ትዕዛዛት አሉ። ትዕዛዛቱ ብንጠብቃቸው ኑሮ ውድቀቱ እንዲህ አይነት ውድቀት አንወድቅም ነበር። አፍቅር ቢጸከ ከመ ነፍስከ፣ እንደ ኢትቅትል ነብሰ፣ ይህን የመሳሰሉ ሁሉ አሰርቱ ቃላት መቼስ፣ መጀመሪያ ኢታምልክ ባዕደ አምላከ ኢታምልክ ባዕደ አምላከ ዘእንበሌየ ነው። ከዛ ደግሞ አሁን ያለው ምንድን ነው? አፍቅር ቢጸ ከመነብስ የተባለ ሙሽረ ነዋል። እትቅትል ነብሰ የሚለ ሙሽረ ነዋል። ይህንን ካል ይህንን ድርጊት እንዲው ካልተውን እንዴት አድርጎ ነው ሰናማዊ ህይወት ምናገኘው አፍቅር ቢጸከ ከመደብ ለምን ባለ ባልንጀራህን እንደ ልብህ ውደድ ነው። ግደል አይደለ የተባለ እንደ ልብህ እንደ ራስህ ውደድ ባልንጀራህን እንደ ራስህ ውደድ። ነፍስ አትግደል ነው። ይትቅትል ነፍስ ስለዚህ የእግዚአብሔርን ትእዛዛት ትእዛዛተ ቃላተ ወንጌል ስድስት ቃላተ ወንጌል እና አሰርቱ ቃላት ኦሪት፣ እነዚህን እነዚህ የተሰሩት እኛ እንድንጠቀምባቸው ነው። እስራኤል ከምድረ ከአምልኮታቱ ከሚሰራበት ከተቀኒዮ ሲወጡ እንዲተዳደሩበት የተሰሩ ናቸው። አሰርቱ ቃላት ለእስራኤል የተደነገጉ ድንጋጌዎች ናቸው። እና እነዚህን ደግሞ ለእስራኤል ብቻ ሳይሆን ለሁላችንም ነው የተሰረው፣ ትእዛዙ የተሰሩ ትእዛዞቹ። እና እነዚህን ትእዛዛት መጠበቅ አለብን። አሰርቱ ትእዛዛት በኦሪት ዘጸአት ምዕራፍ ሀያ ላይ ነው የሚገኙት፣ እነዚህ አሰርቱ ትእዛዛት። ስድስቱ ቃላተ ወንጌል ደግሞ በማቴዎስ አምስት ምዕራፍ አምስት ላይ ይገኛሉ። እነዚህን ሁላችንም መጠበቅ አለብን። እነዚህን ማንበብ አለብን። ይህን ይህን የእግዚአብሔርን ትእዛዛት ማፍረስ የለብንም። ስንኳን ጠቅላላውን መርሳት አንድ ከነሱ አንድ ዋን ካፈረስን ሁሉም ይፈርሳሉ ማለት ነው። ሁሉም ስለዚህ ሁሉም እንደፈረሰ ነው የሚቆጠረው። ስለዚህም ትእዛዛተ ኦሪትንና ስድስቱ ቃላትን ቃላተ ወንጌልን ሁላችንም ማንበብ አለብን፣ መጠበቅ አለብን። አለበለዚያ እንዴት ነው ምንድ ነው? እንዴት ነው ምንድ ነው? ሰብእሰ ዘክቡር ውእቱ ኢያእመረ ኮነ ከመ እንስሳ ዘአልቦ ልብ ተመሰሎም። እግዚአብሔር አክብሮ ፈጥሮን ነበር። ነገር ግን ክብራችንን አላወቅ ነውም ከእንስሳት እንደ እንስሳት ሆን ማለት ነው። እንስሳት ሲፈጠሩ በደመ ነብስ እንዲንቀሳቀሱ ነው እንጂ ለሰው የተሰጠውን እውቀትና ስልጣን አልተሰጣቸውም። ስለዚህም ነው ሰው ቢገድሉ የሆነውን ኃጢአት፣ ቢሰሩ ክፉ ነገር ቢሰሩ አይፈረድባቸውም። ለምን? እውቀቱ አልተሰጣቸውምና ነው። ሰው ግን የአዋቂ አጥፊ ስለሆነ ነው ያዋቂ አጥፊ ስለሆነ ነው። እግዚአብሔር ሲፈጥረው ወገብሮ ለሰብእ እመሬተ ምድር ወነፍሐ በገጹ መንፈሰ ሕይወት ወኮነ እጓለ እመሕያው በመንፈሰ ሕይወት። ኦሪት ዘፍጥረት ምዕራፍ ሁለት ላይ ጌታ ኢየሱስ መሬቱን ሰውን አዳምን ከመሬት ፈጠረና ከዛ በኋላ በግንባር ላይ ወይም በአፍንጫው ላይ እፍ አለበት የህይወት እስትንፋስ እፍ ሲልበት ጊዜ ሰው ሁኖ ተገኘ ነው እያለ ያለው እና ይሄ ደግሞ ምን ማለት ነው እዛን ጊዜ ይህን ስንፋስ የነፋበት ወይም ያደረገበት ነባቢት ለባዊት ሕያዊት ነብስን ነው የሰጠው ማለት ነው ለሌሎቹ ፍጥረታት ይሄ አልተሰጣቸውም። ለእንስሳት ይሄ አልተሰጣቸውም። ለአዳም ግን ነባቢት ለባዊት ሕያዊት ነብስ። ነባቢት ማለት የምትናገር እና ደግሞ ለባዊት የተባለችው የምታውቅ ነብስ ማለት ነው መጻያትን ሐላፊያትን ሁሉ የምታውቅ ራስዋን ማስተዳደር የምትችል ነብስ እና ህያዊት ማለት ደግሞ አትጠፋም፣ የማትጠፋ ለዘላለም የማትጠፋ ለዘላዓለም የማትጠፋ ነብስ ሰላሳ አደረበት። ከሁሉ አብልጦ መጀመሪያ በአርያውና በአምሳሉ ፈጠረው። ከዛ በኋላ ደግሞ ይሄንን ነባቢት ለባዊት ነባቢት ለባዊት ሕያዊት ነብስ አሳደረበት። ለዚህ ስለዚህ ነው እግዚአብሔር በሰው ላይ ፍርድ የሚፈርደው የአዋቂ አጥፊት ስለሆነ እና እንስሳት ግን ይህ ሁሉ ኃላፊነት የለባቸው። ሰው ቢገድሉ ምንም አይከሰሱም፣ ምንም ማድረግ አይቻልም። እና እንግዲህ እኛ ራሳችን እያወቅን ግን እግዚአብሔር ይህን ሁሉ አእምሮ ሰጥቶን ያነገሰን ሰዎች እርስ ራሳችን እንፋጃለን ማለት ነው። ያለምንም ምክንያት ያለምንም ምክንያት ሰው እንደው መጋደል ተጋደሉ አላለ፣ መጽሐፉ አይልም። ጭራሽ ከየት እንደምናመጣው፣ ለምን ይህን አይምሮችንን ማን እንደሚወስድብን አሁንማ፣ ጨርሶ አይምሮችን ጨርሶ የተወሰደ የሚመስለው ከነ የት እንዳለ? እና አሁን እንግዲህ ሰላምን ማግኘት የምንችለው እግዚአብሔር መንግስቱን የሚያወርሰን ዘለዓለማዊ ህይወት ያለው መንግስተ ሰማያትን የሚያወርሰን እርስ በራሳችን የተፋቀርን እንደሆነ፣ ሰላምን የፈጠርን እንደሆነ፣ ትእዛዛት እግዚአብሔርን የጠበቅን እንደሆነ ነው። እና እነዚህን ማድረግ አለብን ለራሳችን ስንል ለራሳችን ህይወት ስንል ለራሳችን ሰላም ስንል ትእዛዛተ እግዚአብሔርን እንጠብቅ፣ እናንበው፣ በአእምሯችንም እናሳድረው። እነዚህን ትእዛዛት እንደዚህን ትእዛዛት በአእምሯችን እንቋጥራቸው እስቲ። ከዛ በኋላ የምንጸልየው ጸሎት ሁሉ ተቀባይነት ያገኛል። በዚች ምድር ላይ ለምኖሩባት ገዛም በሰላም እንኖራለን፣ ከዚያም ወደ እግዚአብሔር መንግሥት እንገባለን ማለት ነው። ያንን ከጠበቅን እና ሰው እንደ ሰውነቱ እንደ አዋቂነቱ መኖር አለበት። እንደ እንስሳት መኖር መሆን የለበትም፣ እንደ እንስሳት መሆን የለበትም። እንስሳት ናቸው፣ እንደ እንስሳ የሚኖሩ ምንም ስለማያውቁ፣ ሰው እንደ ሰው ባለ አይምሮ ነው። ሰው እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቶታል እና መድኃኔ ዓለም የተሰቀለው ከወደቀበት ተነስቶ የእግዚአብሔርን ሕግና ስርዓት ጠብቆ እንዲኖር ለማድረግ ነው። ሰውን ሰው ታላቅ ፍጥረት ነው። ታላቅ ፍጥረት ከፍጥረታት ሁሉ የላቀ ነው እና ዓለምን ሁሉ እንዲገዛ እኮ ነው ያደረገው እኮ። ዓለምን ሁሉ እንዲገዛ ተገበር ዓለም ዓለምን ሁሉ እንዲገዛ ነው ያደረገው። የዓለምን ሁሉ ገዢ ነው ያደረገው። የእንስሳትን ሁሉ የአራዊቱን ሁሉ ገዢ ያደረገው አዳምን። ነገር ግን ሌላ ስልጣን ፈለገ ከዛ በላይ እና ያ ግን አጠፋው እንጂ አላለማውም። ስለዚህም ሁላችንም ዛሬ በዚቻ አውደ ምሕረት የተገኘነውም ከእግዚአብሔር ጋር በጸሎት ለመነጋገር ነው። እግዚአብሔር አምላካችንን ከእግዚአብሔር አምላካችን ይቅርታና መንፈሳዊ ሕይወት እንዲሰጠን ልመና ለማድረግ ነው ለማግኘት ነውና የተሰበሰብ ነው። ሁላችንም ወደ አእምሯችን ተመልሰን እርስ በርሳችን ተዋደን፣ እርስ በርሳችን ተፋቅረን፣ ሳንጣላ፣ ሳንገዳደል፣ ሳንቀያየም የእግዚአብሔርን መንገድ የእግዚአብሔርን ሕግና ስርዓት ተቀብለን እንኑ። እንግዲህ እግዚአብሔር አምላክ አእምሮአችንን ይመልስልን። አእምሮአችን ተወስደዋል ተወስደዋል። አእምሮ ቢኖረን እስበሳችን አንገዳደልም ነበር እና ስለዚህ ዛሬ ታላቁ በዓላችን መድኃኔ ዓለም የመድኃኔ ዓለም ጥንተ ስቅለት እና ደግሞ ከባርነት ነጻነት የወጣንበት ከሰይጣን ቁራኝነት የተላቀቅንበት ስለሆነ ታላቅ በዓላችን ነው። ለዚሁም በዚሁ አውደ ምሕረት የተገኛችሁት ምእመናን ጠቅላላ ካህናቱም ምእመናኑም ጠቅላላ የመድኃኔ ዓለም ወዳጆችና የመድኃኔ ዓለም ቤተሰቦች በዛሬው ቀን በረከቱን ረድኤቱን ተቀብላችኋል። ዛሬ እግዚአብሔር ከእግዚአብሔር ልታገኙት የሚገባችሁን ዋጋ አግኝታችኋልና፣ አክብሩት፣ አክብሩት፣ አክብሩት። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ይባርከን ይቀድሰን፣ ሰላማዊ በዓል ያድርግልን። የሰላም የፍቅር የአንድነት የበረከት የረድኤት በዓል ያድርግልን። ለሚመጣውም አመት በሰላም ያድርሰን። እግዚአብሔር አምላክ ሁላችሁንም ይባርካችሁ፣ ቅዱሳችሁ እግዚአብሔር በረድኤቱ ይጠብቃችሁ። አቡነ ዘበሰማያት እንበል።